ሁሉም ሰው ሊማረው የሚገባ ስድስት አስፈላጊ የህይወት ችሎታዎች። እያንዳንዱ የህይወት ክህሎት በማዳበር ልንንከባከበው የሚገባ ትልቅ ጠቀሜታ አለው። በጣም አስፈላጊ የህይወት ችሎታዎች የሚከተሉትን እናያለን። አንደኛ፣ ራስን የማወቅ ችሎታዎች። ራስን የማወቅ ችሎታ ማለት ግለሰቡ እሱን የሚያሰቃዩትን ስሜቶች የማወቅና የራሱን አፈጻጸም ባህሪ በትክክል የመለየት እና ለተለያዩ ማህበራዊ ሁኔታዎች ተገቢ ምላሽ የመስጠት ችሎታ ነው። ራስን የማወቅ ችሎታ እንዲሁ አንድ ሰው የሚሰማውን እንዲያውቅ እንዲሁም የሌሎችን ባህሪ እና ስሜት እንዲረዳና እውቀቱን ስኬታማና ጤናማ ውሳኔዎችን እንዲያደርግ ይረዳል። ሁለተኛ ርኅራሄና ርኅራሄ ችሎታዎች ርኅራሄ ችሎታ ግለሰቡ ራሱን በሌላ ሰው ቦታ በትክክል የማስቀመጥ ችሎታ ነው። የሌላውን ስሜት ግንዛቤ እና ሁኔታ ከነሱ እይታ ለመረዳት እና ለጉዳዩ ተገቢ ምላሽ ለመስጠት እና ያንን ግንዛቤ ለሌላው መልሶ የማስተላለፍ ችሎታ ነው። ሰው የርኅራሄ ችሎታ ግለሰቡ ለሌላ ሰው የርኅራሄ ምስጋና ወይም የአድናቆት ስሜትን የማሳየትና የሌሎችን ስሜታዊ ምላሾች የመቋቋም ችሎታ ነው። ሶስተኛ ችግር ፈቺ ክህሎቶች። የችግር አፈታት ችሎታዎች የሚያመለክቱት ግለሰቡ አንድን ችግር ለይቶ ለማወቅ እና አማራጭን የመወሰን አማራጭ መፍትሄዎችን ለማመንጨት የተሻለውን አማራጭ ለመገምገም እና ለመምረጥ የተመረጠውን አማራጭ ለመተግበር እና ችግሮችን ያለምንም እንቅፋት በብቃትና በወቅቱ ለመፍታት ነው። አራተኛ የውሳኔ አሰጣት ክህሎቶች፣ የውሳኔ አሰጣት ችሎታዎች ግለሰቡ በተጋለጡበት ሁኔታ ላይ አንድ የተወሰነ ፍርድ የመለየትና የማስተላለፍ ለእሱ የተለያዩ አማራጮችን ካጠኑ በኋላ በእሴቶች፣ በእምነት፣ በምርጫዎች ላይ በመመርኮዝ አማራጮችን የመምረጥ ችሎታ ነው። እያንዳንዱ የውሳኔ አሰጣት ሂደት የመጨረሻ ምርጫን ይሰጣል። ይህም እርምጃን ሊያመለክት ወይም ላይጠቁ ይችላል። የውሳኔ አሰጣት ችሎታዎች የችግር አፈታት ችሎታዎችን በሚከተሉት መንገዶች ለማዳበር ይረዳሉ። ግለሰቡ ትክክለኛውን ውሳኔ የማድረግ ችሎታ ስላለው ውስጣዊ ስሜቶችን ስሜቶችን ባህሪንና ድርጊትን መቆጣጠር፣ ትክክለኛውን ውሳኔ ማድረግ ለራስ ስኬት ነው እና፣ ግለሰቡ ውሳኔ የማድረግ ችሎታ የሰጠው ቀጣይ አስተሳሰብ ውጤት ነው። ምንም ያህል ተግዳሮቶቹ የቱንም ያህል ቢበዙ እና የውጭው ተጽዕኖ የቱንም ያህል ጠንካራ ቢሆን፣ ውሳኔ በሚወሰኑበት ጊዜ በውጫዊ ጫናዎች ተጽዕኖ እንዳይደረግባቸው የተቀመጡትን ግቦች ለማሳካት አሁንም እድሎች መኖራቸው ውስጣዊ ስሜቱ በአዎንታዊነትና እምነት የተሞላ መሆን አለበት። አንድ ሰው በውሳኔ አሰጣጥ ግልጽ መሆን አለበት እና የሚፈልገውን ማወቅ አለበት። ያለባለዚያ እሱ የፈለገውን አያገኝም። አምስተኛ የማሰብ ችሎታ፦ የማሰብ ችሎታዎችን መረጃን ለማስኬድ፣ የልምድ ልምዶችን ለመፍጠር፣ ግንኙነቶችን ለመገንባት፣ ችግሮችን ለመፍታት፣ ውሳኔዎችን ለማድረግ፣ ጥያቄዎችን ለመጠየቅ እና አዲስ ሀሳቦችን ለመፍጠር ወይም መረጃን ለማደራጀት የሚጠቀምበት የአንድ ግለሰብ የአእምሮ እንቅስቃሴዎች ናቸው ማሰብ እንደ አንድ ነገር ገለጻ ሳይሆን ይልቁንም ስለ አንድ ነገር ስለ ነባር መረጃ ወደ ሌላ ነገር ለመድረስ መሆኑን ልብ ሊባል የሚገባው ነው እና ይህ ፈጠራ ይባላል የሚከተሉትን ጨምሮ አራት አይነት የአስተሳሰብ ችሎታዎች አሉ እነርሱ የትንታኔ አስተሳሰብ ችሎታዎች፣ ተራዋጭ ወይም ትንታኔዊ አስተሳሰብ አንድ ሰው ውስብስብ ችግሮችን ወደ ነጠላና የተዳደሩ የሚችሉ ክፍሎችን የመከፋፈል እና ችግሮችን በፍጥነትና በብቃት የመፍታት ችሎታ የሚሰጥ የእይታ አስተሳሰብ አስፈላጊ አካል ነው። የተለያዩ አስተሳሰብ ችሎታዎች። የተለያየ አስተሳሰብ የሚሰራ አንድን ለማግኘት የተለያዩ ሊሆኑ የሚችሉ መፍትሄዎችን በመመርመር የፈጠራ ሀሳቦችን ለማመንጨት የሚያገለግል የችግር መፍቻ ዘዴን ያመለክታል። የተለያየ አስተሳሰብ ብዙውን ጊዜ በነጻ ፍሰት በራስ ስርና በመስመር ባልሆነ ፋሽን ውስጥ ይከሰታል። ስለዚህ ይህ ከተለዋዋጭ አስተሳሰብ ጋር ይጋጫል። ይህም ብዙ መፍትሄዎችን ከማቅረብ ይልቅ በተወሰኑ መፍትሄዎች ላይ በማተኮር ላይ የተመሰረተ ነው። የፈጠራ አስተሳሰብ ችሎታዎችን የፈጠራ አስተሳሰብ ችሎታ አንድ ግለሰብ የጎደሉትን አካላት ክፍተቶችን እንዲገነዘብ የሚያደርግ አዲስ ነገር የመፍጠር ችሎታ ነው። ነገሮችን ከዚህ በፊት ያልታሰበበትን የአዲስ መንገድ መመልከትና እነዚህን ክፍተቶች ለመሙላት ጠቋሚዎችንና ማስረጃዎችን መፈለግ አስፈላጊውን ማስተካከያ ያደርጉ። የፈጠራ አስተሳሰብ ባህሪ በአእምሮ ላይ የተመሰረተ ነው። እሱም ከአካባቢያዊ እውነታ ርቆና ከአመክንዮአዊ አስተሳሰብ የራቀ ድንቅ ምናባዊ ችሎታዎችን ይፈልጋል። ወሳኝ አስተሳሰብ ችሎታዎች ሂሳዊ አስተሳሰብን ምን ማመንና ምን ማድረግ እንዳለበት በግልጽ በምክንያታዊነት የማሰብ ችሎታ ነው። ወሳኝ አስተሳሰብ ክህሎቶች በእውነትና በሐሰት በአስተያየት እና በፍርድ መካከል የመለየት ችሎታ፣ በገለልተኛ አስተሳሰብ የመቀየር እና መረጃ የማግኘት ችሎታ እንዲሁም በሐሳቦች መካከል ያለውን አመንክያዊ ግንኙነት የመረዳት እና አመንክንያዊ ተቃርኖዎችን የማወቅና የግለሰቡን የመተንበይ ችሎታ ነው። ስድስተኛ የግንኙነት ችሎታዎች በጣም አስፈላጊ ከሆኑ የህይወት ችሎታዎች አንዱ ማንኛውም ሰው ሊያዳብረው የሚችለው በሌሎች ፊት ግልጽ እና አስተማማኝ በሆነ መንገድ የመገንባት ችሎታ ነው። የግንኙነት ችሎታዎች አንድ ሰው የተለያዩ የመረጃ አይነቶችን ሲሰጥ እና ሲቀበል የሚጠቀምባቸው ችሎታዎች ናቸው። የሐሳብ ልውውጥ ችሎታዎች ለሰውየው ብዙ ጥቅሞችን ያንጸባርቃል። እሱ ሐሳቦችን የሚሰራበት ጊዜ የበለጠ ምቾት ስለሚሰማውና የበለጠ በራስ የመተማመን ስሜቱ ሰዎችን ወደ እሱ ከመሳብ በተጨማሪ ከሌሎች ጋር በመነጋገር ጥሩ የሆኑ ሰዎች ሀሳቦችንና ርዕዮተ ዓለሞችን ማቅረብ እና ሌሎችን በእነሱ ላይ ተጽዕኖ ከማድረግ በተጨማሪ በብዙ ንግዶች ውስጥ በተለይም የተለያዩ ምርቶችን ከመሸጥ ጋር በተያያዙ ፈጠራዎች ሊሆኑ ይችላሉ። የግንኙነት ችሎታዎች እንደ ሌሎቹ የህይወት ክህሎቶች ቀጣይነት ያለው ስልጠና ያስፈልጋቸዋል። አብራችሁ ስለቆያችሁ አመሰግናለሁ። አዳዲስ ለሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ይሁኑ። ቻው።